አብራችሁን ቆዩ። በሀገር ውስጥ መረጃዎች እንጀምራለን። ዘጠነኛው የመላ አማራ ስፖርታዊ ጨዋታዎች ትላንት በደሴ የከተማ አስተናጋጅነት ተጀምሯል። ውድድሩ መቃቀም ያላቸው ስፖርተኞች ራሳቸውን የሚያሳዩበት ጥሩ የተንቀሳቀሱ ስፖርተኞች ደግሞ ለመላው ኢትዮጵያ ስፖርታዊ ውድድር ክልሉን ወክለው የሚመረጡበት መሆኑ ተመላክቷል። ቦታው ላይ የሚገኘው ሀይሉ አዳነ ተጨማሪ ደርሶናል። ዘጠነኛው የመላ አማራ ስፖርታዊ ጨዋታዎች ትናንት በደሴ ከተማ አዘጋጅነት በድምቀት ተጀምሯል። የ12 ቀናት ቆይታ ያለው ይህ ውድድር ከ18 ዞኖች ከተማና ብሔረሰብ አስተዳደሮች የተወጣጡ ከ4000 በላይ ስፖርተኞችን ያሳተፋል። 19 የስፖርት አይነቶች ለውድድር የቀረቡበት የመላ አማራ ስፖርታዊ ጨዋታዎች የወደፊት የክልሉን ብሎም የሀገሪቱን ስፖርት የሚረከቡ ታዳጊዎች ይታዩበታል ተብሎ ይጠበቃል። እንደ መላ አማራ ጨዋታዎች ያሉና ሌሎች መሰሉ ውድድሮችን በየጊዜው በማካሄድ እምቅ አቅም ያላቸውና ለክልሉም ሆነ ለሀገራቸው የሚጠቅሙ ውጤታማ ተኪ ስፖርተኞችን ማፍራት ነው። ሌላው ተቋርጦ የነበረውና በያዝነው ወር መጨረሻ በኦሮሚያ ክልል አስተናጋጅነት ጅማ ከተማ በድምቀት የሚካሄደው ስድስተኛውን የመላ ኢትዮጵያ ጨዋታዎች ክልሉን በመወከል የሚሳተፉ በብቃታቸውና በሥነ ምግባራቸው የተመሰገኑ ብቁ ስፖርተኞችን የሚለዩበት አማራ ክልል ያለፉትን ጊዜያት በጸጥታ መደፍረስ ምክንያት አስቸጋሪ ጊዜ አሳልፏል። የአማራ ክልል ወጣቶችና ስፖርት ቢሮ ውድድሩንም ስፖርት ለሰላም ሰላም ለሁሉም በሚል መሪ ቃል ነው የሚያካሂደው። እንደዚህ ያሉ የመላ አማራ ስፖርታዊ ውድድሮች ስለ ሰላም የመስበክ ኃላፊነት እንዳለባቸውም የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን አመላክተዋል። ስፖርት ለሰላምና ሰላም ለሁሉም በሚል መሪ ቃል ስናካሂድ ስፖርትና ሰላም የማይነጣጠሉ ጉዳዮች መሆናቸውን በማሰብ እና በማለም ሲሆን ስፖርት ምንጊዜም በሰላማዊ አውድ ውስጥ የሚካሄድ እና ስፖርትም አብሮነትን የሚሰብክ በአብሮነት ውስጥና አብሮነትን ለማፅናት የሚካሄድ ተግባርና ድርጊት በመሆኑ ሰላም የአብሮነት እንዲሁም ስፖርት መልሶ የሰላም እና የመተሳሰሪያ መድረክ እንዲሁም በጋራ መጫወትን ጨዋታዎችን በህግና በህግ መዳኘትና አሳታፊነትን የሚጠይቅ በመሆኑ ስፖርትና ሰላም አንድና ያው ናቸው። የመላ ኢትዮጵያ ስፖርታዊ ጨዋታዎች እንደማይካሄዱ የታወቀ አማራ ክልል ሁለት ጊዜ የመላ ውድድሮችን አከናውኗል። በ2017 ግን በዚህ ወር መጨረሻ በጅማ ከተማ አዘጋጅነት የመላ ኢትዮጵያ ስፖርታዊ ጨዋታ ይካሄዳል። ዘጠነኛው የመላ አማራ ስፖርታዊ ጨዋታዎችን በቅርቡ የሚካሄደው የመላ ኢትዮጵያ ስፖርታዊ ጨዋታዎች ማሳያ ነው ሲሉ የዕለቱ የክብር እንግዳ የኢፌዴሪ ባህልና ስፖርት ሚኒስቴር ሚኒስትር ሸዊት ሻንካ ተናግሯል ብቁ የሚሆኑ ስፖርተኞች የሚለዩበት ውድድር ከቀበሌ ጀምሮ በሁሉም ክልሎችና ከተማ አስተዳደር እየተደረገ ይገኛል ዛሬ እዚህ የተገኘ ነውም የመላ አማራ ስፖርታዊ ውድድር ዛሬ በደሴ ከተማ የሚደረገውም የዚህ ውድድር ማሳያ ነው። በውድድሩ መክፈቻ የእግር ኳስ ጨዋታ ባዘጋጁ ደሴ ከተማና ደብረ ብርሃን ከተማ መካከል ተከናውኗል። ጨዋታውንም ደብረ ብርሃን ከተማ ሶስት ለሁለት በሆነ ውጤት አሸንፏል። ዛሬ ከጠዋት ደግሞ በተለያዩ የስፖርት አይነቶች የማጣሪያና የፍጻሜ ውድድሮች መካሄድ ጀምረዋል። የአትሌቲክስ ውድድር መርሃ ግብሩን ዛሬ በ10,000 ሜትር የወንዶች የፍጻሜ ውድድር ጀምሯል። ውድድሩንም ተሾመ ወንደሰን ከደብረ ብርሃን ከተማ አንደኛ ሆኖ አጠናቋል። መላኩ ክቡር ከምስራቅ ጎጃም ሁለተኛ፣ ተክለ አረጋዊ ጽጌ ደግሞ ከሰሜን ሸዋ ዞን ሶስተኛ ደረጃን አግኝቷል። በኢትዮጵያ ፕሪሚየር ሊግ የትላንት ጨዋታዎች ኢትዮጵያ ቡናና አዳማ ከተማ አሸንፈዋል። ምሽት 12 ሰዓት የተደረገው የኢትዮጵያ ቡናና ወላይታ ዲቻ ጨዋታ የክለቦቹ የነጥብ መቀራረብና ደረጃቸው ተከታትለው መቀመጣቸው ጨዋታውን ተጠባቂ አድርጎታል። ቡናማዎቹ ኮንኮኒ ሀፊዝ በሁለተኛው አጋማሽ ባስቆጠረው ብቸኛ ግብ አሸንፈውም ወጥቷል። ተከታታይ ሶስተኛ ድላቸውንም አስመዝግበዋል። ነጥቦን ከፍ አድርጎ መውጣቱን ነጥባቸውን ከፍ አድርገው ማውጣታቸውን አስበው የገቡት ወላይታ ዲቻዎች የአመቱን ስምንተኛ ሽንፈትም አስመዝግበዋል። የነጻነት ክብረው ኢትዮጵያ ቡና በ48 ነጥብ ወደ ሁለተኛ ደረጃም ከፍ ብሏል። ወላይታ ዲቻ በ41 ነጥብ አራተኛ ላይ ይገኛል። በለቱ ሌላ ጨዋታ አዳማ ከተማ ከድልጋ ሲገናኝ ቅዱስ ጊዮርጊስን አንድ ለባዶ አሸንፏል። ስንታየው መንግስቱ ደግሞ ለአዳማ ከተማ እፎይታን የሰጠች ግብ ያስቆጠረ ተጫዋች ነው። የወራጅ ቀጠና ስጋት ያለበት አዳማ ከተማ ወሳኝ ነጥብ ሲያሳካም በ26 ነጥብ 16ኛ ላይ ይገኛል። ፈረሰኞቹ ሁለት ደረጃ ማሻሻል የሚችሉበትን እድል ሳይጠቀሙበት ሲቀሩ በ40 ነጥብ 6ኛ ላይ ይገኛሉ። ዛሬ ሁለት ጨዋታዎች ይከናወናሉ። አርባ ምንጭ ከተማ ከሐዋሳ ከተማ፣ ኢትዮ ኤሌክትሪክ ከሲዳማ ቡናም ይጫወታሉ። ይህ በእንዲህ እንዳለ የሊጉ የመጨረሻ ስድስት መርሃ ግብሮች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም እንደሚደረጉ የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር አሳውቋል።